ሰላም ሰላም፣ የዶች ቤተሰቦች እንኳን ወደ ቻላኔ በድጋሚ መጣችው። እንደተለመደው በዛሬው እለት ደግሞ ተወዳጁን አፍላ ፍቅር የምንነጋገር ነው የሚሆነው ክፍል 109 ባለፈው ሐሙስ ተለቆ መመልከታችን ይታወቃል። በዚያም ኤፒሶድ ያልጠበቅናቸው ነገሮችም ተከስተዋል፣ እንዲሆኑ የጠበቅናቸውም ነገሮች አልሆኑም ነበር። የሆኑት ምንድናቸው? ያልሆኑትስ ምንድናቸው? ዛሬ የምንነጋገር ነው የሚሆነው። አብራችሁኝ ከዘለቃችሁ ትዝናኑበት አላችሁ። ስለዚህም ቪዲዮ ደግሞ ላይክ አድርጋችሁ ብታልፉ ደግሞ ለእኔ ትልቅ ድጋፍ ነው፣ ብዙሀን ጋርም ቪዲዮች እንዲደርሱ ትረዱኛላችሁ። ይህንም ብያችሁ ወደ ቪዲዮ ሀሳብ ልግባ። እንደሚታወቀው ተወዳጁ አፍላ ፍቅር ባለፉት 108 ክፍሎች እጅግ እያዝናናን እንዲሁም ደግሞ እያስተማረን እስከዛሬ ድረስ ዘልቋል። ክፍል 108ን ከተመለከትም በኋላ ደግሞ ይበልጥ አጓጊነቱ ጨምረዋል። ታሪኮቹም ደግሞ ከጠበቅናቸው መስመሮች ወጥተው ባልተጠበቁ መንገዶችም መጥተዋል። ከነዚህም አንዱ የያሬድና የቤዛ ፍቅር ጉዳይ ነው። እንደሚታወቀው ያሬድና ቤዛ የነበረባቸውን ሽኩቻ እንግዲህ ወደ ፍቅር ቀይረውታል። ምናልባትም ያሬድ ማፍቀሩን ቢያምንም ቤዛ አላፈቀርኩም ብላለች የሆነናገል ማፍቀሯን ማመንባት ፈልግ ማፍቀሯን ሁላችንም እናውቃለን። ከምታሳያቸው ምልክቶችም ተረድተን ነበር። የጠበቅነው እንደዛው ነበር። ፍቅሯን ገልጻ ደግሞ ፍቅሩ እንድትቀበል ጠብቀን ነበር። ይሁንና ደረቋ ቤዛ መቀበል እንትታ ያሬድንም ደግሞ እንደማላ ፍቅር እርግጠኛ ነኝ በማለቷም ሄዳ ለያሬድ ይህንኑ ሀሳብ አጋርታለች። ይሁንና ግን ያ ያፈቅራት ያሬድ በብዙ መጨነቁ በብዙ ማሰቡ አልቀረም። ቀጣይ ላይ ደግሞ በኮመንት ሴክሽን ላይ ሀሳባችሁን ንገሩኝ ባልኩት መሰረት ኮመንት ሴክሽን ላይ የተመለከትኩ የነበረ ትክክል ነው ያደረገችው ያሬድ እሷ የምትገባት ወንድ አይደለም፣ እሷ ለሌላ ወንድ የምትገባው አይነት ሀሳብ ስታስቀምጡ ተመልክቻለሁ። በዚያም ኢፕሶ ላይ ደግሞ ቀስቴም ቤዛ ላንተ አትገባም ሲል መናገሩ ይታወቃል። ይሁንና ግን ያሬድና ቤዛ መዋደዳቸውና መፋቅራቸው ምንም ጥያቄ የለውም። በፍቅራቸው መካከል ደግሞ የሚገባ ገጸ ባህሪ መግባቱ እናውቃለን። ቲቪተኛው ቅዱስ እንግዲህ በፍቅራቸው መካከል የሚገባ መቀስ መሆኑን ሁላችንም ተረድተናል። ብዙ ሰዎች ያሬድ ጋር መሆን አይገባትም የሚል አይነት ያልተጠበቀ አይነት ሀሳቦችንም ሲሰጡ ተመልክቻለሁ። እናንተስ ምን ትላላችሁ? በዚሁ ላይ ሀሳባችሁን መስጠት ትችላላችሁ። ከዚሁ ታሪክ ጋር በተያያዘ ከዚህ ቀደም እንደሚታወቀው ሄለን ያሬድ እንዳፈቀረች በማሰብ ያሬድን ለመቅረብ ስትሞክር ነበር። ያለፈቀራት ያሬድ ደግሞ ከእሷ ለመሸሽ ብዙ ነገሮችን ሲያደርግ እናውቃለን። ይሁንና ግን አሁን ላይ ያሬድ ከአቡሻ ጋር በሚነጋገርበት ወቅት ያነሳው ሀሳብ እሱ ምንድን ነው? ያሬድ እንግዲህ አቡሻ በሚያናግርበት ወቅት ምንድን ነው ከሄለን የምትፈልገው አይነት ጥያቄ ጠይቆታል። አቡሻም እሷ እኔ መውደዷን እርግጠኛ ባልሆንም እኔ ግን ያፈቅርኳት ይመስለኛል ሲለው ነበር። ያሬድ ግን በዚህ መልሱ ተደናግጦ ነበር። ይህ ማለት ምን ማለት ነው? ያሬድ ለእሷ ፍቅር አለው ወደሚል ሀሳብ ይወስደናል። ይሁንና ግን ያሬድ ያፈቅራት አይመስልም። ከሚታየውም ነገር የሚመስል ነገር የለውም። የጣሉትን ሲያነሱበት ምናልባት ቆጭቶት ካልሆነና ሄለንን ወደ ራሱ ለመመለስ አሊያም ደግሞ በፍቅር መዝለቅን አስቦት ካልሆነ አሊያም ደግሞ ከቤዛ ጋር ያለው ነገር መበላሸቱን ተከትሎ የተቀመጠን አሊያም ደግሞ የበሰለውን ነገር መብላትን አስቦ ወደ ሄለ መመለስን ሊያደርጉልን ፈልጓል ወደሚል ሀሳብም የሚወስደን ነው የሚሆነው። እናንተስ ምን ትሉኝ ያላችሁ? ያሬድ ወደ ሄለን ለመመለስ ፈልጓል ወይንስ ስለ ሷ ስለሚያስብ አሊያም ደግሞ ለእሷ ስለሚጨነቅ ነው አቡሻን ሊጠይቀው አሊያም ደግሞ ምን እንደሚፈልግ ሊረዳ የሞከረው? እሱን ሀሳብ እናንተ በኮሚ ሴክሽን የምትነግሩኝ ነው የሚሆነው። ከቤዛ ጋር ያለው ነገር እንግዲህ ከዚህ በኋላ በቀላሉ አንድ ላይ የሚሆነው አይመስለኝም። ምክንያቱም ቅዱስ የሚባል ካራክተር በመሀላቸው እየገባ ይገኛል። ቅዱስ የሚያደርጋቸው ነገሮችም እንዲቀላል አይደሉም፣ ያሬድን የሚያስጨንቁ ያሬድም ደግሞ ያስደነገጡ ናቸው። ያሬድ ፈሪ ነው። ስለዚህ ቅዱስን ይጋፈጣል ብዬ አላስብም። በዚህ ምክንያት እንግዲህ ያሬድ ቤዛን ትቶ ትምህርቱን ብቻ አርፎ ሊማሪ ይችላል። አሊያም ደግሞ ከቅዱስ ጋር የሚፈጥራቸው ነገሮች ከፍ እያሉ የሚሄዱ ከሆነ ወዳልተገባ ነገር ገብተው ከትምህርት ሊባረር የሚችልበት ሁኔታም ሊፈጠር ይችላል። ይህ እንዳይፈጠር ደግሞ ያሬድ ቤዛን ትቶ ወደ ሌላ ሕይወት ሊመለስ ይችላል ብዬ አስባለሁ። ከነዚህም ሕይወቶች አንዱ ወደ ሄለን መጠጋት ሊሆን ይችላል ብዬ ገምቻለሁ። ይሁንና ግን ታሪኩ በዚህ መንገድ የሚሄድ ከሆነ መጨረሻውም ሊሆን ይችላል የሚለው መገመት እጅግ በጣም ከባድ ቢሆንም፣ ቅዱስ በቀላሉ ቤዛን የሚተው አይመስልም። ከዚህ በኋላ የሚፈጠሩ ነገሮች ቀላል አይሆኑም። ያሬድም ከቤዛ ሸሽቶ ምናልባት ከዚህ ቀደም የተወውን ታሪክ አሊያም ደግሞ ወደ ተወው ህይወት ወደ ሄለን ለመመለስ የሚሞክር ይመስለኛል። ከዚሁ ታሪክ ጋር በተያያዘ ደግሞ ከዚህ ቀደም እንደምናውቀው ጸጋና ሄለን እንግዲህ የቅርብ ወዳጆች ናቸው። በዚህም የተለያዩ አይነት ፋውሎችን ሲሰራሩ እንግዲህ ሪከርድ ተደራርገዋል። ይህንን የሪከርድ ፋይል ከአቡሻ የተቀበለችው ሄለንም ለያሬድ ሰጥታ ያሬድና ጸጋ እንዲለያዩ ለማድረግ እየሞከረች ይገኛል። ይህም ቀላል የሚሆን አይመስለኝም። በቀላሉም ደግሞ ጸጋ ሄለን ወስዳ ለያሬድ እንድሰጥ የምታዋት አይመስለኝም። ድራማው በዚሁ ላይ ነበር የተጠናቀቀው። በቀላሉ ያንን እንድታደርግ የምትፈቅድላት አይመስለኝም። ይሁንና ግን እነ ቤዛ እነ ቹቻ ምናልባትም ሪከርድ የተደረገውን እና ጸጋ እሰጣቸዋለሁ ብላ ስታስፈራራ የነበረውን ነገር ሰምተው ለሄለን የሚመልሱት መልስ ምን ሊሆን ይችላል የሚለው ነገር እንዲሁ የቆረጠለት ነገር ባይሆንም ቹቻና ቤዛ ለሄለን ቃል እንደገቡላት ይታወቃል። ስለዚህም ሀሳባቸውን ያጥፉታል ተብሎ አይገመትም። ምክንያቱም ምለዋል። በፈረሰኛው የማለችው ቹቻ፣ በአባቷም የማለችው ቤዛ ምናልባትም ሄለን ላይ ምንም አይነት ቁርሾ ይኖራቸዋል ተብሎ ባይታሰብም ምናልባት ጸጋ ሄለን ላይ በቀላሉ ይህንን ነገር አድጋው የምታዋት አይደለችም። ከዚህ በኋላ የሚፈጠሩ ታሪኮች ምን ሊሆኑ ይችላሉ እናንተው ቤተሰቦች እንድትገምቱ ለእናንተ መተው ነው የሚሻለኝ። ሌላኛው ደግሞ የቦቸራ ነገር ነው። ቦቸራ እንደምታውቁት እንግዲህ ወደ ትምህርት ቤት ሊቀጠር አንድም ካፌ ውስጥ ሰራተኛ ሊሆን ተቃርበዋል። ሚኪና ቡሻ ግን የተመቻቸው አይመስልም። ምክንያቱም ቦቸራ እጅግ በጣም ቸኩሏል። በዚህም ዲሲፕሊን የሚቀጥል ከሆነ ምናልባትም ትምህርታቸው አደጋ ውስጥ ሊገባ ይችላል ብለው ፈርተዋል። ስለዚህም በቀላሉ ይህንን ነገር የሚተውት አይመስለኝም። ይህ ታሪክ የተፈጠረው ቦቸራ እንዲቀጠር ነውና ቦቸራ ትምህርት ቤት መግባቱ እርግጦ ነዋል። ለቦቸራ ያላችሁንም አድናቆት ስትገልጹ ተመልክቻለሁ። ቦቸራ እውነትም መደነቅ የሚገባው እጅግ ታለንትድ እጅግ በጣም ደግሞ ጎበዝ የሆነ ተዋናይ እንዶ መመልከት ችለናል። ስለ ቦቸራም ያላችሁን ሀሳብ ማስቀመጥ ትችላላችሁ። ቦቸራ ከተቀጠረ በኋላ ምናልባት ትርታው ከሚኪ ራቅ ብላ ወደ እርሱ ትቀርባለች ተብሎ ባይታሰብም ቦቸራ ምናልባትም የልብ ትርታውን በቅርበት መመልከትና ፍቅሩንም የማሳየት አሊያም ደግሞ ፍቅሩን የመግለጽም እድል ሊያገኝበት ይችላል። ይህ ለቦቸራ ለአፍቃሪው ቀላል ነገር አይደለም። ስለዚህ ቦቸራ በቀጣይ በትምህርት ቤት ተቀጥሮ ልንመለከተው እንችላለን። በካፌ ውስጥ እንግዲህ ቆቀር እያቀረበ ትርታውን ሊረታ ይችል ሊሆን አብረን የምንመለከተው ነው የሚሆነው። ከዚሁ ጋር በተያያዘ ሪ የሄርሜላን ጋር በመሳፈቷ አሊያም ደግሞ ሄርሜላን በመዳፈሯ ሄርሜላ ትልቅ ነገር ቋጥራበታለች። ፊዮሪ ፊት ለፊቷ ላይ የተፈጠሩ ነገሮችን እያየች ዝም የምትል ሰው አይደለችም። ምላሽ መስጠቷ አይቀርም። ከዚህም በኋላ ነገሮችን ደግሞ መነካካቷ እንዲሁም ደግሞ መልስ መስጠቷ አይቀርም ። በዚህም ሌሎች ተጨማሪ ታሪኮች ሊፈጠሩ ይችላሉ። የፊዮሪን ደካማ ጎን እያጠኑ ያሉት ጸጋና ሄርሜላም በቀላሉ የሚፋቷት አይደሉም። በኋላ ምን ይፈጥራሉ የሚለውን አብረን የምንመለከት ቢሆንም ታሪኩ እንዲሁ በቀላሉ የሚቀጥል አይደለም። ፊዮሪም ቀላል ሰው አይደለችም። ሄርሜላም ደግሞ እንዲህ የምትናቅሰው እንዳይደለች ማየት ችለናል። ጸጋም ደግሞ በክብሯ ለመጣባት ሰው በቀላሉ የማተው ሰው መሆኗን ከዚህ ቀደም ካደረገቻቸው ነገሮች ተመልክተናል። ከዚህ በኋላ ሲነሱ ታሪክ እንዴት ሊፈጠር ኦር እንዴት ሊሆን ሆን አብረን የምንመለከተው የሚሆነው። እናንተም ግምታችሁን አስቀምጡ። ርሜላ ግን በቀላሉ ፊዮሪን የምትፋታት አይደለችም። ምናልባትም ደግሞ ባልጠበቀችው መንገድ እርምጃ ልትወስድባት ትችላለች ብዬ አስባለሁ። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ትነግሩኛላችሁ። ሌላኛው ደግሞ የድራማው ድምቀት እየሆኑ የሚገኙት ምናልባትም ደግሞ ተጨማሪ የአፍላ ፍቅርን ከፍታ የጨመሩ ናቸው ብዬ የማስባቸው አዳዲሶቹ ተዋንያን ተጨማሪ ውበት ይዘው መጥተዋል እንደምታውቁ ብዙ ታሪኮችም እየተፈጠሩ ነው የሚገኘው። ዋዛፕ እያለ የምናውቀው ሀቢቤት እያለ ደግሞ ሴቶቹን ለመቅረብ የሚሞክረው የጠበሳ ስልቱንም ደግሞ እንዲቀይር ከኢዮሲ የተሰጠውን አቅጣጫ እየተከተለ የሚገኘው ማርክ ከዚህ በኋላ ደግሞ የሚያደርጋቸውን ነገሮች በተለየ መንገድ እንዲያደርግ እየተመከረ ነው የሚገኘው። የባለሀገር ስሙን መንደፍሮ እንዳታወጣው ተብሎ ተሸፍኖ የተቀመጠ ሚስጥሩ ነው። ይህንም ሚስጥሩን ደግሞ በሴቶች መካከል ጓደኞቹ እንዳይናገሩ ሲያስጠነቅቃቸው ነበር። የወደፊት ዳንሰኛ ነኝ የሚለው ማርክ ያስቀመጣቸው ሚስጥሮች አሊያም ደግሞ ያልሆነውን ነኝ ብሎ የሚናገራቸው ነገሮች አንድ ቀን ምን ያመጣበት ይሆን አብረን የምንመለከተው ነው የሚሆነው። የኢዮሳስ ደቀ መዝሙር የሆኑቱ ማርክና ዳጊ በየወታቸው ሲማረሩ ነበር። ከዚህም በኋላ ደግሞ የጠበሳ ስልታቸውን እንዲቀይሩም ሲመከሩ ነበር። ከዚህም በኋላ ምን ያደርጉ የሆን በሚመጡት ኤፒሶዶችም ምን አይነት ስልቶችን ይዘው መጥተው ሴቶችን ለማሰማመጥ ይሞክራሉ? አብረን የምንመለከተው ነው የሚሆነው። ሄቨንም ቢወዳትም ኢዮሴ ሲናገራቸው የነበሩትን ነገሮች መከተል አለበትና እንደ ደቀ መዝሙር ይህንን መንገድ እየተከተለ ከሄቨን እየራቀ እንዲሁም ደግሞ አዳዲስ ቺኮችን ደግሞ ለማስመጥ እየሞከረን የሚገኘው ሄርሜላን ቀርቧታል። ሄርሜላ ጋር መቅረቡና ከሄርሜላ ጋር የሚያደርጋቸው ነገሮች የሚያመጡበትን ነገር እየተረዳ አይመስልም ማርክ ማርክ ቀባጥሮ የሚያደርጋቸው ነገሮች ምናልባትም ሄርሜላ ወደሱ ሊስቡ ይችላሉ። ሄርሜላ ወደሱ ብትሳብና ከሚኪና ከደንባሪት ህይወት ብትወጣ ደግሞ የተሻለ ውበት ድራማ ይኖራል ብዬ አስባለው። እናንተስ ምን ትላላችሁ? ምንስ ይፈጠራል ብላችሁ ትገምታላችሁ? በኮመንት ሴክሽን ላይ ንገሩኝ። የኢዮሲና የዳጊ ነገር ደግሞ የዳጊ ሽውታ እንዲሁም ደግሞ የኢዮሲ ምሬቱም ተመልክተን ነበር። ሽውታው እያስቸገረው ደግሞ በህልምም እንዲሁ ሴቶች እየመጡ እያስቸገሩት ነው። ማንበብ እንዳይችል ደግሞ እየተፈተኑት ይገኛሉ። ከዚህም በኋላ ሽውታውንና ህልሙን መስማት የሰለቸው ኢዮሲም ሌላ ተጨማሪ መንገድ ነግሮታል። ደቀ መዝሙሮቹ ዳጊና ማርክ እንግዲህ በተለየ መንገድ በቀጣይ ይመጣሉ ብለን እናስባለን። የእነሱንስ የትወና ብቃት እንዲሁም ደግሞ የእነሱን ታሪክ እንደተመለከታችሁት፣ ወደ ቻናል የቤተሰቦች አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ። ወደ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ ብታደርጉ ትደግፉኛላችሁ። ሁሌም እንደምላችሁ በሌላው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።